ሰላም አድማጭ ተመልካቾቻችን ይህ እፀ አእምሮ የሀገር በቀል ሕክምና ማዕከል ዩቲዩብ ቻናላችን ነው። በየሳምንቱ ከታካሚዎቻችን ጋር እየተገናኘን ከዚህ በፊት የነበሩ ህክምናዎችን የምናወራበት የህክምና አሰጣጡ ለአድማጭ ተመልካቾቻችን ሀሳቦችን የምናስተላልፍበት ፕሮግራም ነው። በመታከም የመካከላችን ከመጡ ታማሚዎች ጋር አጭር ቆይታ እናደርጋለን። ደንበኞቻችን ራሳችሁን ስማችሁን እንድታስተዋውቁልን ገልጻለሁ። እስኪ እንጀምር። ከየት ነው የመጣሽው?

ስምሽን በምን ምክንያት ነው ወደዚህ የመጣሽው? እናመሰግናለን። እንግዲህ ምናልባት የጀርባ ህመሙ መነሻው ከዛሬ አራት ዓመት በፊት በመንገድ ላይ ሳለው ወድቄ ወደ ህክምና ተቋማት ሂጄ አስራ አንደኛው የጀርባ አጥንት ስብራት ያሳያል በሚል ወደ ከፍተኛ ቀዶ ህክምና ልቴጅን የተነገርሽ ለምናው አራት ዓመት ያክል እንዴት ነው የቆየሽ? ጀርባዬን ግን አጥፎ ይዘኛል ማለት ሰውነቴን ዘና አርጎ ጨብጦ ይዞ የነበረ እና ጉዳይ ነው ዛሬ አዲስ አበባ አሁን ነው በዚህ አሁን በስርዓት በሁለቱም ጎንሽ መተኛ የህመሙ ስሜት እንዴት ነው አሁን ስሜቱ እንዴት ነው መግለጽ

ደንበኛችን ከዛሬ አራት ዓመት በፊት በነበረው የጀርባ አጥንት ስኩራት በከፍተኛ ሕመም ስትሰቃይ ከቆየች በኋላ ነው ወደ ማዕከላቸው የመጣችው። በማሳጅ ሂደት ውስጥ በሀገራችን በቅለው የሚገኙ እጽዋቶች በተለይ የወጌሻ ስራ ለሚሰሩ የሀገር በቀል ሕክምና ሰጭ ተቋማት በጣም ብዙ እፅዋቶች ነው በሀገራችን የሚገኙት። እነዛ እጽዋት በመጠቀም እና መለስተኛ የማሳጅ ስራዎችን በማከናወን ከፍተኛ የህመም ስሜቱን መቀነስ ችለናል። ምናልባትም ከዚህ በኋላ የቆይታ ጊዜው ሊሆን የሚችለው ወይ ሁለት ወይ ሶስት ቀን መመላለስ ካልሆነ በስተቀር ከህመሙ ፍጹም ታማሚዋ የዳኑ መሆኑን ለአድማጭ ተመልካቾቻችን መግለጽ እንፈልጋለን። በተለይ በዚህም በጀርባ ህመም የምትሰቃዩ ታማሚዎች ወደ ማዕከሉ በመምጣት የማሳጅ ስራ አገልግሎትን ማግኘት ትችሉ የተሻለ ፈውስን ማግኘት ትችላላችሁ የሚለውን መልዕክት ለማስተላለፍ ነው። እንግዲህ ከእናንተ ጋር ያለን ቆይታ ከዚህ በኋላ የተወሰኑ ቀናትን ና ስለ ማዕከሉ ምን አሳብ አላችሁ? ምን አይነት አስተያየት ትሰጣላችሁ? ስለ አገልግሎቱ። በጣም ነው ለውጥ ስላገኘሁበት እኔ በጣም ተደስቻለሁ። ያው ደግሞ እንደዚህ እንደ እኔ አይነት ሰዎች እንትካሉ።